ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናሌ የተካታዩ ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የገብስ ቂንጭን ከጎመን ጋር በመቀላቀል ቆንጆ አድርገን እንሰራዋለን። በጣም የሚጣፍጥ አሰራር ነው። ከዚህ በፊት ቻናሌ ውስጥ ቆጮ ቀላቅዬ እንደዚህ አድርጌ የሰራሁት ነበረ፣ በጣም ነበር የሚጣፍጠው። እሱንም ካላያችሁ ገብታችሁ ብትመለከቱት ትወዱታላችሁ። በጣም የሚጣፍጥ አሰራር ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ዛሬ በጣም የሚጣፍጥ ለየት ያለ እንደ አማራጭ እንዲሆናችሁ ዛሬ ቂንጪን እንግዲህ እንደዚህ አድርገን እንሰራዋለን። ስራ ከተመቻችሁ ላይክ አርጋችሁ አበረታቱኝ። እዚህ ጋር የተወሰነ ጎመን ይዤ መጥቻለሁ። በጣም ትንሽ ነው ያመጣሁት። እዚህ ጋር ደግሞ የገብስ ቂንጪ ለቅሜና ያመጣሁት ግን አዋራ ስላለው በደንብ አርገን ደጋግመን ደጋግመን እናጥበዋለን። በደንብ እሽት አድርጋችሁ እንደዚህ ነጩ ነገር እስኪጠፋ ድረስ ማጠብ። ይሄውን የዚህ ጋር እንግዲህ በደንብ አርጊ አጥቤው መጥቻለሁ። አሁን በዚህኛው መቀቂያዬ ነው የምቀቅለው። እሱ ውስጥ ጨምረን ሙቆህ አድርገን እንግዲህ እንቀቅለዋለን። በደንብ አድርጋችሁ ካጠባችሁት ፍርፍር ነው የሚለውና በኋላ ላይ ትወዱታላችሁ። ቆንጆ ነው የሚሆነው። ከዛ እዚህ ጋር ትንሽ ጨው ጨመርኩበት፣ አንድ ሻይ ማንኪያ። እንዲሁም ደግሞ ዘይት ትንሽ ጨምሬበታለሁ፣ አንድ ሾርባ ማንኪያ ብጨምሩበት በቂ ነው። ከዛ እዚህ ጋር ሙቆሃ ነው የጨመርኩበት። ሙቆሃ ጨምረን እንቀቅለዋለን። ውሃ ትንሽ ስላነሰው ጨመርኩበት። ከዛ ከርነን እሱን ቀቅዬ እሱ እስኪ በስልልን ድረስ ደግሞ እዚህ ጋር ጎመኖን እንደዚህ እያደረገን እንቀናጥሰዋለን። ይሄ ሰፋፊ ጠንካራው ለዝልቦ የሚሆነው ማለት ነው። ከአጥንት ጋር የሚሰራው ጎመን ነው። ግን ለምንፈልገው ነገር ብንጠቀመው መጠኑ አይቀንስምና ቆንጆ ነው። ይኸው እንደዚህ አድርጌ ቀነጣጥሸዋለው፣ አጥቤ ደጋግሜ ደጋግሜ አጥቤ፣ ይኸው ይዤው ተመልሻለው። ከዛ ድስት ላይ አድርገን እዚ ጋር እኔ ሙቅ ውሃን ያለ የሙቅ ውሃ ጨምሬ ይቀቅለዋለሁ ያው እዚ ጋር አሁን ቆንጆ ሆኖ በስሎልናል። ያው ቀመሼ ግን አይቼው ከዛ ከቀረው ትንሽ እንቀቅለዋለን ስለሚበቃው። አሁን እዚህ ጋር እሱን አውርጄ ደግሞ እንከትፈዋለን። ያው እዚ ጋር ጭምቅ አርጌ ነው እጁ የመጣሁት። እንግዲህ የጎመን ብዛት እንግዲህ በጣም ትንሽ ነው የሆነውና እዚህ ጋር ድቅቅ አድርጌ ከትፈዋለሁ። ለምንሰራው ግን ለቂንጪው በቂ ስለሆነ ይሄን ያክልም በቂው ነው። ይኸው እንደዚህ ድቅቅ አድርጌ ከትፈዋለሁ። አሁን እዚህ ጋር የምሰራበትን መጥበሻ እጅ ያለው እሱ ላይ ትንሽ የተወሰነ ዘይት አደረግኩበት። ከዛ ነጭ ሽንኩርት እዚህ ጋር አድርጌበታለሁ። ቀለል ያለ ስራ ነው። ሞክሩ፣ ትወዱታላችሁ። በጣም ነው የሚጣፍጠው። ይሄን ያህል ከሆነልን በኋላ ከዛ የከተፍነውን እዚጋ ጎመን እንጨምርና አንድ ላይ እናበስለዋለን። ከዚ ዚጋ ጋ ትንሽ ግማሽ ሻይ ማንኪያ ጨው ጨምሬበታለሁ። እንዲሁም ደግሞ ኮረሪማ ደግሞ አንድ የሻይ ማንኪያ ጨመርኩበት። ቅድም አነስ ስለሚለው የጨመርኩት እዛ ቂንጨው ላይ ትንሽ ጨምሬያለሁ። ጨው ግን እዚህ ጋም ደግሞ ትንሽ ደግሞ ለጎመኑ ብንጨምርበት ቆንጆ ነው የሚሆነው። ይኸው እንደዚህ ቆንጆ የሆነው አብሮ ተዋህዶልኛል። እዚህ ጋር አሁን የሁላችሁ ቅንጬው ቆንጆ ሆኖ ደርሶልናል። ፍርፍር ነው ያለው ብዙ እንደውም አልበረደም፣ ግን የሁላችሁ ፍርፍር ያለ ቅንጬ ነው ይሆናልን። ብዙ ሰው እንደውም የገብስ ቅንጬን አይጠቀምም። ብዙ ጊዜ የስንዴ የአጃ ቅንጬ ነው ብዙ ሰው የሚጠቀመው፣ ግን የገብስ ራሱ ተጠቀሙት፣ ትወዱታላችሁ። በጣም ነው የሚጣፍጠው። ያው ለጤናም ቆንጆ ስለሆነ ማለት ነው ያው ስር ድረስ በጣም ፍርፍር ብሎልኛል። ይሁ እንደዚህ ቆንጆ የሆነው ጎመኑ በስሎልናል። ከዛ ቅንጫውን ጨምረን ደግሞ አንድ ላይ እናዋሃድና እና ደግሞ አመሻሽተን እናወጣዋለን። እኔ እዚህ ጋ አሁን የሚበቃኝን ያክል ቅንጭ ነው የተጠቀምኩት። ሁሉንም አልጨመርኩትም። ከዛ እዚህ ጋር አነስ ያለ ቅቤ ጀመርች ያለው ትንሽ ቅቤ ነው። እሱን ጨምሬ አንድ ላይ አዋህደዋለሁ። ቅቤ የማትመገቡ ሰዎች ደግሞ በኦሊቭ እዚህ ጋር መጠቀም ትችላላችሁ። ኮረሪማ ስለገባበት እንዲሁም ከላዩም ከፈለጋችሁ ትንሽ ኮረሪማም ጨምራችሁ ቃናውን በጣም ነው ቆንጆ የሚያደርገው እና በኦሊቭም መጠቀም ይቻላል። ይኸው እዚህ ጋር ራሱ ስታዩት ከለሩ ራሱ በጣም ነው የሚያምረው። ሲበላም ደግሞ በጣም ነው የሚጣፍጠው። ይውላችሁ በጣም ያምራል። ይኸው እንደዚህ ቆንጆ አድርጌ አመታቸዋለሁ፣ አወጀዋለሁ። አሁን ደግሞ በቃ ላይ አድርገን ደግሞ እናቀርበዋለን። ከዚህ በፊትም የሰራሁትን ደግሞ ቆጮ የተቀላቀለበትን ብትመለከቱት በጣም ነው የሚጣፍጠው። እሱም ለየት ያለ ስራ ነው። እሱንም ካላያችሁ ገብታችሁ ተመልከቱት። ይኸው እንደዚህ አድርጌ እንግዲህ አቅርቢያው አለው፣ ከለሩም ያምራል፣ እንዲሁም ጣሙን በጣም ነው የሚጣፍጠው። እኔ እንግዲህ እየቀመስኩ አሳያችኋለሁ። እስካሁን ደግሞ ከእኔ ጋራ ስለነበራችሁ ሁል ጊዜ ስለምትከታተሉኝ እጅግ አድርጌ ከልብ የሆነ ምስጋና አቀርባለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ አዲሶች እንግዲህ ሰብስክራይብ እያረጋችሁ፣ ነባሮችም ደግሞ ላይክ እያደረጋችሁ ቻናል ደግፉልኝ። ስራዬም ሰዎች ዘንድ እንዲደርስ ማለት ነው። ስለሁሉም ሁሉም አመሰግናለሁ። በሚቀጥለው እንገናኛለን። ቻው